ሌላ ምትታለች። በዚህ ብቻ ያው ይቅርታ እንደማታረግ ነግረሽኛል። ያው ነገር ግን አንቺ አላፍቅሽማ አንዳንዴ ደግሞ ያስታውቅብሻል፣ እንደናፈቁሽ ያስታውቅብሻል። ግን እንትን ልትል ነው፣ መመለስ አልፈልግም፣ መመለስ አልፈልግም። ነገር ግን ሴት ነኝ መግደርደር አለብኝ። ይሄ መግደርደር ባህላችን ነው ሲቀጥል ደግሞ እንደዛ አሁን ያለውን ነገር ማሳለፍ የሆነ ማውራት አልፈልግም፣ ግን ያ ሁሉ ነገር ከተፈጠረ በኋላ እንደዚህ በቀላሉ አለለን ባይዘ ቤተሰብ ያው በእናንተ ፊት ነው ቅጣቱን የምናገረው። አሁን በዚህ ሳምንት የሆነ ሀገር ማለት ከአዲስ አበባ ውጭ የሆነ ቦታ ወስዶ ይንበሳንን ይፈልጋሉ ፕሮሚስ ሲጀምራል ፈታም በቃ ፕሮሚስ ኢትዮጵያ ውስጥ ነው የፈለግሽበት ወስድሻል። ግን ከዛ በኋላ እኔ ናንቺ አንጣላም፣ ከዚህ በኋላ አንቆራረፍም። ብንቆራረፍ እንኳን ታውቂያለሽ እኔ ላንቺ ያለኝ

ምንቆርጥ ይመስለናል፣ ግን ደግሞ ሊቆረጥ የማይችል ነገር ነው። በራሴ የሚያየው ነገር ስለሆነ ሰው ሲል ምናምን ነገር በቃ የለ ውሸት ሊመስል ነበረ፣ ግን ደግሞ ሪል ነገር ማምን ያለው እና ባፈቀሩት ሰው መቼም ተስፋ ይቆረጥም እና ብዙ ያፈቀታል። እኔም ማፈቅርሻለሁ ይገባኛል። ብዙ ነገሮች እንደተፈጠሩ ሁለታችንም ተጎተንበታል፣ ሁለታችንም አዝነንበታል። በጣም አሳዝኝሽ ያለው አይ ነው። ድጋሚ ን ነገር አላደርገውም እና ከዚህ በኋላ እንደዚህ ናይ ፕሮግራም ላይ ሌላ ነገር ነው መጠበቅ ያለብሽ፣ ምክንያቱም አልደግመውም። ይህንን ፕሮግራም አልደግመውም። ችግር የለም። በትልቅ ነገር እና ተስማምተናል። በነገራችን ላይ በጣም አባት ላይ እንደ አጎትም ብቻ ሳይሆን እንደ ወንድምም እንደ መከታም ነው። ብዙ ነገሮች ከሱ ተመራ ያለው። ይህም ነገር እንደዚህ እንዲዘጋጅ ያደረገው እሱ ነው። እንግዲህ ጦ አጎቴ የወደፊት ባለቤቴ ግን አጎት የምላችሁ ነገር አለ። አንተና እሱ አንድ ላይ ስትሆኑ ምላችሁ ነገር አለ ብሎን ነበር። ያው አንቺ ስትመጪ ነው ሁሉም ነገር እናገራለሁ ያለው። እንግዲህ ምን እንደሆነ አዳምጪ፣ እኔም አዳመጣለሁ። ያው ቅድም ያው ከማርክ ጋር ብዙ አውርተናል ከዚህ በፊትም ና ቅድም የነካካችሁት ያለው እና ቤዝ፣ ምንድን ነው የሆነ ኮሽታ ሲፈጠር በተቻለ መጠን ሁለታችሁ ብቻ ለመፍታት ሞክሩ። በቃ ሌላ ዘሰርድ ፐርሰን አይኑር። ሶስተኛ አካል በገባ ቁጥር ነገሮች ያው እየሰፉም እየተወዛዘኑ ነው። ሁለታችሁ ብቻ ቢያንስ፣ እሱ በጣም ስሜት ሲያጠቃው አንቺ ቀዝቀዝ ብለሽ እሱን ሼፕ ለማድረግ መሞከር። ያው ሴት ልጅ ብዙ ነገሮችን ትችላለች። ማርክም በተመሳሳይ ብዙ ነገር ትናገር ያለው እሷን ስሜታዊ የሚያረጉት ነገሮች ካሉ ተረዳት፣ እወቀላት በቃ እሷን ስሜታዊ ሊያረግ ሪቴት ሊያረጋት የሚችል ነገር ላይ ትናትበር ጥንቃቄ የግድ ያስፈልጋል። ሲጀመር ደግሞ ይበልጥ ምንድን ነው ይሄ አሁን መቻቻል ምናምና የሚባለው ነገር ያው ጥሩ ነው፣ ግን አንዱ ቻይ አንዱ ተቻይ ብቻ አይደለም፣ ምን ያለበት ሁለቱም ስሩ። አንዳንዴ መቻቻል ሲባል አንዱ የሚችል አንዱ የማያቀምና ሰዎች የሚረዱት። ስለዚህ ሁለታችሁ ሁለታችሁ ሁለታችሁ ቅድም ብየዋለሁ፣ እሷ በጣም የሚያረጋት ነገር ላይ አንተ ኩል መሆን በተመሳሳይ ቤዝ ማርክ የሆነ ነገር እንትን ሲል ቢያንስ ሁለታችሁ በቃ ነው። እንደዚህ ምናምን ገሰጸች ማለት ነው። ሴት ልጅ ወንድ ልጅ እየገሰጸችም የሆነ ነገር እያለችም እያባበለችም ማስተካከል መቻል አለባት። ያው የእኛ አባቶች የእኛ እናቶች እንዴት እንደኖሩ ያው እኛ እናቃለን። ስለዚህ ከእነሱ ብዙ የምንወስዳቸው ነገሮች አሉ። እናቶቻችን ብዙ ነገር ችለው ነው እኛን ሲያሳድጉ ማለት ነው። ያው ወንድ ብዙ ጊዜ ያው እንትን ያጠቃዋል ዲዝ ኢዝ ፈሪ ነው። ስለዚህ በጣም አብሱ ደሞ አጎት፣ የምር እሱ በጣም ነው የሚያቀው አቋል ሰነፍ ነው። አዎ በጣም ነው ታቆሽ በጣም

የነገርኳቸው ነገሮች በደንብ በሂደት ብዙ ነገር ነው ግን አጎት፣ እሱም ምክርልኝ ጭቀጭቅ እኔ እሷ የምትመክርልኝ ምን እንደሆነ ታውቃለህ አጎት?

ሌላ ነገር ውስጥ እንዳንገባ መጀመሪያ ሌላኛ ምንድ ፈ ምንድን የሆነ ታርቀናል። ምንም አዲስ ነገር አይደለም። አይ ይቅርታ ጠየካት? አዎ ይቅርታ ታሳልፍ የነበረ ውስጥ ነገር በቃ ያ ሁሉ ነገር የተፈጠረው በቃ ለኖርማል ነው

ምንድን ነው? ድርክ ማለት እንደዚህ ሆነ ደስተኛ ላይክ ሆነክ ላይክ አልፈልግም። በተለይ ደግሞ ኦኬ፣ በእንደዚህ አይነት ሁኔታ ካንቺ ጋር ደስተኛ

እንደ ደስተኛ ሐዘኔን ደብቄው ሰው መሃል ማረሬ፣ ወይ ምን ይጠቅምሃል? ምን ይጠቅምሃል? ሰምታችኋል? ሰማሽኝ አደል? በመካከላችን እንደተፈጠረ

ለማጣላት ነው። ከዚህ በላይ ትኬዳል ሰውን ለማጣላት እናንተ ይህ ደስታችሁን ለማጣላት ነውሆ። አይደለም ሲጀመር እንደዚህ አይነት ነገር የላቸውም። እኔ አውቃለሁ። እንደዚህ አይነት ደረጃ ይደርሳል። እኔ አውቃለሁ እንድትል አይደለም ገባ ካይደለም ከእሷ ጋር ያለውን ነገር ሳጨርስ

ይቀለሽ ነው ያደረኩት? ነገር የለም ወይ ነው እሷ ስላለች ነው ሰው የተቀየረች። ምንም ነገር አላደረኩም። ምንም ነገር አላደረኩም። እሺ ለዛ ነው ፕሮግራሙ መታል የሚያሰቃቀለው። የምትችለው በባዶ ሜዳ ሴት ልጅ ቤት የምትወደውን ወንድ ለማግኘት ምንም ነገር ትላለች። እሺ ቤት ፊት የሰጣት እራሱ ነው። እልል ላይ ነበራችሁ ላ ሌላ ዝባዝን እኔ ህይወቴ በድራማ እንዲሞላ አልፈልገም። ኖ የምን ከሱ ጋር ገና ደስተ ልቀጥል ስሞክር ምንም በቃ እንደሌለኝ እንድታምኚኝ ነው። እራት ከተበላ በኋላ እራት በላችሁ አይደል? በቃ እኮ ገባ እኔ ማስተው አይጠበቅብኝም።

ምክንያቱም እኔ አልቅሼ ለፍቅር ስንት ነገር አድርጌ ወደ እኔ ልትመለስ ያልቻልክ ሰውዬ እንደዚህ ነገር አላደርክም ዘመን በእንደዚህ በቃላት ብቻ ነገሮች የሚታምኑበት ዘመን ነው እኮ። አይደለም፣ ሀፕን ሆኖ ሊሆን ይችላል፣ አይሆን ይችላል። ሌላ ማረጋገጫ መንገድ የለውም። በሙሉ ልቧ ማርክ እኔ ነው ነገር ይኸውልሽ መጀመሪያ የተሳሳትሽውን ስህተት አሁን ድጋሚ እየተሳሳትሽ እንደሆነ ላስረዳሽ። የሁሉ ነገር የተፈጠረው በአንቺ ምክንያት ነው። ምን ማለት ነው በአንቺ ምክንያት? አንቺ ይዘሽ ባትማጭ ይሄ ነገር አይፈጠርም ነበር። እውነቱን ልንገረሽ በአንቺ ክፍተት ነው ክፍተት

ከሱ ጋር እንደዚህ አይነት ሁኔታ አንድ ላይ ነው እናልፈዋለን፣ አጽድቼ ምናምን አንቺ ጋር እንደገና ደጋሚ መጥቼ እንደዚህ ይቅርታ ምናምን ልጠይቅሽ አይደለም። ነገር ግን ይሄ ነገር ታምኝኛለሽ አታምኝኝም፣ የራስሽ ውሳኔ ነው። ወስነሽ የምትሄጂበት ከሆነ የራስሽ

አንተ ተረጋጋ። በቃ እኔ የምታምነኝ ቢሆን እንደዚህ አታደርግም። ስለ እኔ ትቆረቆር ነበር። ምንም ፈተና አይደለም። በቃ እሷ የምትፈልገው ሌላ ነገር፣ እናልፏለን። ከዛ በቃ እናልፏለን ይሄን ነገር አጣርተን እናልፈዋለን። እኔን አለማመን ነው አይደል የምትፈልጊው? እሷ በቃ መታ፣ ማንም ሴት ተነስታ ውሸት ነው። እኔ ምንም ነገር በቃ ይሄን አሁን ደስታችን ብቻ

አንተ ፈተና ነው፣ በህይወታችን ነው። ምክንያት እየፈለገች እኔን መራቅ ነው የምትፈልገው። በቃ የትኛውም ሰው እንደዚህ ሊሰማት እኔ ደግሞ እንደዚህ አልፈልግም ነው እኔን እንድታምነኝ አርግዣለሁ ያለው ስትል እንዴት አትናደድም? በዛ እኮ አርግዣለሁ ያለው ስትላት ቅናት እንደሆነ እያወቀች ለምንድን ነው እንደዚህ የምትሆነው? ማርክ አንተ እንደዚህ አንተ አንተ እኮ ደህና መሆን አለብህ። ይህ ፈተና ነው። በቃ በህይወት ላይ ወጣት ስትሆን የሚመጣብህ ፈተና ነው። በስመ አብ ሁሉ ነገር ተፈጥሮ፣ ማሁን ሌላ ነገር እንዲፈጠር ነው የፈለገችው። በቃ እንደዚህ ሁሉ ተንኮል ነገር